ወደ ሌላኛው ጉዳይ ደግሞ እንለፍና የአርሰናልን ጉዳይ እናንሳ። እንግዲህ የአርሰናል ጉዳቶች እየበረከቱበት ይገኛሉ። በእርግጥ አሁንም ቢሆን ጥራት ያለው ስኳድ ያለው ቡድን እንደሆነ ይታወቃል አርሰናል። ነገር ግን ተጫዋቾች በየጨዋታው ይጎዱና ከሜዳ ይርቃሉና ይህንን ጉዳይ እናንሳ አሁን። ልክ ነው የአርሰናልና የጉዳቶች ነገር ከዚህ በፊት አንድ ፕሮግራም ሰርተን ነበር፣ ለምንድነው አርሰናል ውስጥ ጉዳት የሚበዛው የሚል ጥያቄ ጠየቅንበት ዝግጅት ነበረን። አሁን ነገ ከአስቶንቪላ ጋር በጣም ወሳኝ ጨዋታ ያደርጋል ወሳኝ ጨዋታ ያደርጋል። ይህንን ጨዋታ የሚያሸንፍ ከሆነ ለአርሰናል ደጋፊዎችም ይሁን ለማንኛውም ገለልተኛ ተመልካች በቀደም ቼልሲን አሸንፎ ቢሆን የሚያስተላልፈውን አይነት በጣም ጠንካራ መልእክት ያስተላልፋል ማለት ነው። ምክንያቱም ቪላ ግሩም ፎርም ላይ ነው ያለው የኡናይ ሜሪ ቡድን። የውድድር ዘመኑ ሲጀመር ጥያቄ ተነስቶ ነበር፣ እኛም ራሱ ፕሮግራም ሰርተንበት እንደነበር ትዝ ይለኛል። ለምንድን ነው ቪላ ሲጀመር እንደዚህ የተቸገረው የሚል ዝግጅት ነበረን አሁን ከዛ በኋላ የውድድር ዘመኑን መልክ ቀይረውታል። የቻምፒየንስ ሊግ ቦታ ላይ ነው ያሉት። ከዚህ በፊት ደግሞ በአርሰናል ላይ ያላቸው ሪከርድ በጣም ጥሩ ነው። በሁለት ሺ 23 24 የውድድር ዘመን አርሰናል በሁለቱ ጨዋታዎች ምንም ነጥብ አልወሰደም ከአስቶን ቪላ ጋር በተደረጉት ጨዋታዎች። እና መጨረሻ ላይ እነዚህ ሁለት ጨዋታዎች በተለይ በመልሱ ጨዋታ በሁለቱ የባየር ሚኒክ ጨዋታዎች ጣልቃ ስለነበር ያ ጨዋታ የተደረገው ሚኬል አርቴታ በበቂ ሁኔታ አንዱ ጨዋታ ላይ ማተኮር አልቻለም ሁለቱም ትልልቅ ጨዋታዎች ናቸው። ያንን ጨዋታ ተሸነፈ እና መጨረሻ ላይ ሲቲ የፕሪሚየር ሊግ ሻምፒዮን ሆነ። በጣም ቁልፍ ጨዋታ ነበር። ያንን ጨዋታ ሶስት ነጥብ ወስዶ ቢሆን ኖሮ ማትሱ ቀላል ነው የፕሪሚየር ሊግ ሻምፒዮን ይሆን ነበር እንደማለት ነው። ግን በሌሎችም ሲዝኖች እንደዚሁ አምና በኤምሬትስ ሁለት እኩል ነበር መሰለኝ ያለቀው። አምናን እንደዛኛው ቀረብ ያለው ዋንጫ ፍክክር አልነበረውም። ግን ከመጨረሻ አርሰናል ከተንሸራተተባቸው ጨዋታዎች መካከል አንደኛው ይሄ በኤምሬትስ የተደረገውነ ሁለት እኩል ያለቀው ጨዋታ ነው። ከአርሰናል ጋር ያላቸው ሬከርድ በአንዳንድ ጨዋታዎች ላይ በጣም ጥሩ ነው እና ይህንን ጨዋታ ማሸነፍ የሚችል ከሆነ ግን ሌላ ጠንካራ መልእክት ያስተላልፋል ማለት ነው። አሁን በዚህኛው የውድድር ዘመን የመጀመሪያ አጋማሽ አርሰናል ከሜዳው ውጭ የገጠማቸው ቡድኖች ጥንካሬ የሚገርም ነው። ወደ ኦልትራፎርድ ሄዷል፣ ወደ አንፊልድ ሄዷል፣ ወደ ስታንፎርድ ብሪጅ ሄዷል፣ ወደ ሴንት ጀምስ ፓርክ ሄዷል፣ ወደ ቪላ ፓርክ ይሄዳል። ብዙዎቹን ትልልቅ አስቸጋሪ የሚባሉትን ጨዋታዎች ያደረገው ከሜዳ ውጭ ነው። በእርግጥ በሁለቱ የውድድር ዘመን አጋማሽ ከሜዳ ውጭ የሚገጥማቸው ቡድኖች አሉ ሲቲንና ቶተናምን ጨምሮ፣ ግን አብዛኞቹን በጠቅላላው በፕሪሚየር ሊግ አስቸጋሪ የሚባሉትን ጨዋታዎች በመጀመሪያው የውድድር ዘመን አጋማሽ ነው ያደረገው። በፕሪሚየር ሊግ ቀላል ጨዋታ የለም ከሚል ጠቅላላ መስማማት በስተቀር በወረቀት ደረጃ የምለው እያንዳንዱ ጨዋታ የሚሰጥሽ ፈተና የተለያየ ስለሆነ ነው። ወደ ፉላ ሜዳ መሄድም ከባድ ነው። ወደ ሰንደርላንድ ሜዳ መሄድም ከባድ ነው። ግን በወረቀት ደረጃ ወደ ኦልትራፎርድ፣ ወደ አንፊልድ ወይ ወደ ብሪጅ ወይ ወደ ሴንት ጀምስስ ፓርክ እንደሚሄድ ቀላል ተደርጎ ላይ ሳል ይችላል። ስለዚህ ቁልፍ ጨዋታ ነው። ሁሉም ጨዋታ ቁልፍ ነው፣ ግን የነገው ጨዋታ በጣም ዲሳይሲቭ ነው። በዚህ ጨዋታ ላይ አርሰናል ካለው ታሪክ አንጻር ዛሬ ሚካኤል አርቴታ ጋዜጣዊ መግለጫ ስለሚሰጥ፣ በእርግጥ የሚካኤል አርቴታን ጋዜጣዊ መግለጫዎች ከጉዳት አንጻር ከሆነ መረጃ ለማግኘት የምትፈልጊው ብዙ ጊዜ ግልጽ መረጃ አይሰጥም። የተጋጣሚ ቡድን አሰልጣኝ ገስ እያደረገ እንዲቆይ እንደሚፈልግ አይነት፣ በኋላ ጨዋታው ሲጀምር ያ ተጫዋች እዛ ጨዋታ ላይ ብቻ ሳይሆን የሚቀጥሉት ሁለት ሳምንታት ላይ ጭምር ላይሰለፍ ይችላል። አይታወቅም ስ የመጨረሻውን ልምምድ ቅዳሜ ነው የምንሰራው፣ ከዚያ ናይና እንዴት ሪያክት እንደሚያደርግ ከተጫወተ እንወስናለን ይላል እንጂ ይጫወታል አይጫወትም ብሎ ዲሳይሲቭ መልስ የሚሰጠው የሚታወቁ ረጃጅም ጉዳቶች ላይ ነው። ለምሳሌ በቀደም አንዳንዶቹን ተጫዋቾች ትሮሳር ብሎ ሲጠይቀው ቀናት፣ ሳሊባ ሲለው ቀናት። ስንት ቀን ምኔ እንጃ፣ ግን ቀናት ይላል። ጋብርኤል ሁሉም ሰው ስለሚያውቅ የጋብርኤልን ጉዳት ሳምንታት። ጥሩ ነው ግን ሳምንታት፣ ሀቨት ሳምንታት፣ ስፔሲፋይ አያደርግም። ይህን ተጫዋች ይህን ያህል ጊዜ ነው የሚቆየው የሚል የመናገር ኃላፊነትም ያሰልጣኞች አይደለም። በእርግጥ ግን አንድን ተጫዋች እኔ እንጃ መሰለፉን ምናም ብሎ ከተጠራጠረ ጋዜጣዊ መግለጫ የተጠራጠረ ከመሰለ ሊያሰልፉ ይችላል። ስለዚህ ሰርፕራይዝ ዳቶኝ ና ኮንክሉሲቭ አይደለም። አርቴታ ሆን ብሎ እንደዛ ያደርጋል። አሰልጣኞችን እንደው ገስ እያደረጉ እንዲቆየ የማድረግ ፍላጎት ሊሆን ይችላል፣ ግን የጉዳት መረጃዎች በሚሰጥበት ጊዜ የሆነ ጌም የሚጫወት ይመስለኛል። ከዚህ በፊትም አድርጎታል ብዙ ጊዜ፣ አሁንም ያደርገዋል። ዛሬ ሊያደርገው ይችላል፣ ግን ቢያንስ እስካሁን በምናውቀው ሁኔታ ሞስኬራ ፕሮግኖሲስ ገና አልታወቀም። የጉዳቱ ሁኔታ ምን እንደሆነ እሱን በስርዓት አልነገረንም። ቁርጭምጭሚት ይሁን ጉልበት አላወቅንም፣ ግን ዘሎ ወደ መሬት ሲወርድ ላንድ ሲያደርግ ነው ጉዳቱ የገጠመው። ጉዳቱ እንዴት እንደደረሰ እናውቃለን፣ የጉዳቱን አይነትና ክብደት ግን አናውቅም ብሏል። ሞስኬራ ከተጎዳ ሞስኬራ ከተጎዳ ሁለቱ የመሀል ተከላካዮች ካልተሰለፉ አርስናል በጣም ይቸግራል ነገር ቲምበር የመሀል ተከላካይ ሆኖ መጫወት እንደሚችል አውቃለሁ፣ ግን ቤን ዋይት ሲዝኑን በሙሉ ሁለት የፕሪሚየር ሊግ ጨዋታ ብቻ ያደረገ ተጫዋች በሶስት ቀን ልዩነት ሌላ ከባድ ፈተና ወደሚሰጥ ጨዋታ መጠቀም ይመርጥ አይመስለኝ። ለሮቴሽን አላማ ነው የተሰለፈው። ሌላ የመሀል ተከላካይ ሆኖ መጫወት የሚችል ተጫዋች ከአካዳሚው ካላመጣ በስተቀር የለውም። ያው ዋይትን መጠቀም አለበት ማለት ነው። ዋይትን ግን በቀደም ራሱ በእኔ ግምት ግምት ነው ይሄ ዘጠና ደቂቃ ማጫወት የፈለገ አይመስልኝም። የተጫዋቹ በቅርብ ጊዜ አልተጫወተም ና በቅርብ ጊዜ አልተጫወተን ተጫዋች ድንገት ዘጠና ደቂቃ አታጫወች። ግን የሞስቄራ መጎዳት ዩሬንቲምበርን ቀይሮ በመሀል ተከላካይነት እንዲጠቀም አስገደደም። ስለዚህ ዋይት ዘጠና ደቂቃ መጨረሱ ግድ ነበር። እንኳን የቪላ ጨዋታ ላይ እንኳን በሶስት ቀን ልዩነት መቶ ሰማኒያ ደቂቃ ላይ ሊያጫወተው ይቅርና ያንን ጨዋታ እንኳ ዘጠና ደቂቃ ማስጨረስ የፈለገ አይመስለኝም። የጉዳት ጉዳይ ግን ከዚህ በፊት እንዳስቀመጥኩት በሁለት ምድብ ማስቀመጥ የሚቻል ይመስለኛል። አንደኛው ጠቅላላ የእግር ኳስ ልማድ የሚያሳይ ለምሳሌ የአውሮፓ ዋንጫ፣ የቻምፒየንስ ሊግ፣ የአፍሪካ ዋንጫ፣ የዓለም ዋንጫ እነዚህ ውድድሮች እና የውድድሮቹ ፎርማት ተቀይሯል። ለምሳሌ እኔ የዓለም ዋንጫ ማየት ሲጀምር 32 ብሔራዊ ቡድኖች ይሳተፉ ነበር። እኔ የአውሮፓ ዋንጫ ማየት ሲጀምር 24 ብሔራዊ ቡድኖች ይሳተፉ ነበር። እኔ የዓለም የክለቦቹ ዋንጫ አንሳቀው ኢንተርኮንቲኔንታል ካፕ ተብሎ አንድ ቡድን የአውሮፓ ቡድን በተለይ ሁለት ጨዋታ ብቻ ነበር የሚያደርገው። የዓለም የክለቦቹ ዋንጫ የሚባል ውድድር አልነበረም። በሙሉ ፎርማቶቹ ተቀይረዋል። ቻምፒየንስ ሊግ ዘንድሮ እና አምና ፎርማቱ ተቀይሯል። ስለዚህ አንድ ቡድን በምድብ ጨዋታ የሚባለው በድሮ አሁን በሊግ ፎርማት ሲደረግ ስድስት የነበረ ወደ ስምንት ከፍ ብሏል። ስለዚህ በጠቅላላው እግር ኳስ ውስጥ በተለይ ለኤሊት ቡድኖችና ተጫዋቾች የጨዋታ ቁጥር ጨምሯል፣ ጉዞ ጨምሯል፣ የጨዋታ ኢንቴንሲቲ ጨምሯል። ስለዚህ ጉዳት ይጨምራል። ይሄ ጠቅላላ እግር ኳስን የሚመለከት አርሰናል ስፔሲፊክ የሆኑ ጉዳቶች ደግሞ አሉ። የሶፍቲ ሹ ጉዳቶች የሚባሉ የጡንቻ የምን ጉዳቶች፣ እነዚህ ደግሞ አርሰናል ራሱ ሊመረምራቸው የሚገቡ ጉዳቶች ናቸው። እና ብዙ ደግሞ ይደጋገማሉ። እንዲህ አይነት ጉዳቶች የኢምፓክት ጉዳቶች የሚባሉ አሉ። በንክኬ የሚደርሱ በታክል የሚደርሱ ጉዳቶች እነሱ የኢምፓክት ጉዳቶች ናቸው። እነዚህን ምንም የምታደርጊያቸው አትችም። ግን ከሀምስትሪንግ ጋር ከምናምን ጋር ያለው የጉዳት ሁኔታ ግን ማኔጅ ሊደረግ የሚችል አሁን በቀደም ከቶተናም ጋር ከመጫወቱ በፊት ከኢንተርናሽናል ብሬክ በኋላ ሚኬል አርቴታ ስለ ስምንት ተጫዋቾች መሰለፍ አለመሰለፍ አላውቅም አለ ስለ ስምንት ተጫዋቾች ከሰሜን ለንደን ደርቢ በኋላ ደግሞ ባይር ሚኒክ ይጠብቀው ነበር፣ ቼልሲ ይጠብቀው ነበር። አሁን ቪላ አለ። ስለዚህ ከዛ ጨዋታን ባሻገር ስላሉ ሌሎች ጨዋታዎችም የአርሰናል ደጋፊዎች ፍርሃት ነበራቸው። አንድ የታወቀ የድሮ የእንግሊዝ ገጣሚ አለ። አንድ ከሆነ ችግር የለውም ስምንት ከሆነ ግን እንደ ማለት አንድ አባባል አለሁ ሉዚንግ ዋን ፕሌየር ማይት ቢ ኮንሲደርድ የሚስፎርቹን ሉዚንግ ኤት ሲምስ ላይክ ኔግሊጀንስ ይላል። አሁን ፓራፍሬዝ አድርገ ስለ ሌላ ነገር ነው የተናገረው። እንደዛ ስምንት ከሆነ ሌላ ችግር አለ ማለት ስምንት ተጫዋቾችን አላቅ መሰለፋቸው ነበር ያለው። ጉዳትና ታሪክ የቆየ ነው በአርሰናል ውስጥ አርሰን ቬንገርም ዘመን አንድ የሆነ ተጫዋች ከረጅም ጊዜ በኋላ ይመለሳል አይደለም በሚቀጥለው ጨዋታ ሁለቱ ይጎዳሉ እና ሲወጣ ሪፖርት ሶስት አራት ወር ከሜዳ ይርቃሉ ይባላል። አንዱ እንደ አዲስ ፈራሚ ተብሎ ማለት ነው። እና አርሰናል ውስጥ ብዙ የምናውቃቸው የጉዳት ታሪክ ያለባቸው ተጫዋቾች አሉ። ሮሲስኪ ከተጫወተበት ያልተጫወተበት ይበልጣል። እሱን የመሰለ አስደናቂ ተጫዋች ብዙ አላየ ነው። አቡዲያቢ የፖግባ ትልቅ ሮል ሞዴል ነበር። ቪየራ ከኔም ይሻል ነበር ባይጎዳ የሚለው ተጫዋች የእግር ኳስ ሕይወቱ በሙሉ በጉዳት የተመታ ነው። ራምሴ ብዙ ጉዳት ያስቸግረው ነበር። ቫምፐርሲ ከተጫወተበት ያልተጫወተበት አይበዛም። ብዙ ይጎዳ ነበር። መጨረሻ አካባቢ ነው ፊት መሆን የጀመረው ያው ግን እንደዛ ነበር። ብዙ ሲዝኖች ላይ አላገኙትም፣ ከመጨረሻዎቹ ሁለት ሲዝኖች በስተቀር። ሌሎችም ብዙ ተጫዋቾች መጥቀስ ይችላሉ፣ የጉዳት ታሪክ የነበረባቸው ብዙ ተጫዋቾች ነበሩ። አዲስ ነገር አይደለም፣ አርሰናል ውስጥ የጉዳት ጉዳይ ሲነሳ እና አንዳንዶቹ የልምምድ ሜዳው ተርፍ ነው የሚሉ አሉ፣ አንዳንዶቹ የቬንገር ትሬኒንግ ነው የሚሉ ነበሩ። አሁን ስለ ቬንገር አሁን አንዳንድ ሰዎች ከአርቴታ ጋር ሲያነጻጽሯቸው የሚሉት አርቴታ ልምምድ ሜዳ ላይ በጣም ዲማንዲንግ ነው ነው እና ኢንቴንስ ነው የአርሰናል ልምምድ ነው። ግን ያኔም እንደዛ ይባል ነበር። የአርባ አምስት ደቂቃ አጭር፣ ግን በጣም ኢንቴንስ የማች ላይክ ኢንቴንሲቲ ያለው ይባላል። በጨዋታ ውስጥ ያለ ኢንቴንሲቲ። እንደውም የአርሰናል ተጫዋቾች ከአርሰናል ልምምድ በፕሪምየር ሊግ በደረጃ ሰንጠረዥ ወገብ ላይ ካለ ቡድን ጋር ብንጫወት ይሻላል፣ ልምምዱ በጣም ኢንቴንስ ነው። ስለዚህ ሳምንቱ ሙሉ እንደ አይነት ኢንቴንስ ልምምድ ታደርጊና ወደ ጨዋታ ስትመጪ ትጎዳለች ማለት ነው። እና እሱ የሚተች ነበር አንድ ክሎፕንም ቬንገርንም ፖቼቲኖንም የሚተቹ ሆላንዳ የፊትነስ ባለሙያ ደግሞ ነበሩ። እነዚህ በሙሉ አሰልጣኞቹ ለሀይ ኢንቴንሲቲ እግር ኳስ እያሉ የተጫዋቾችን የእግር ኳስ ሕይወት አደጋ ውስጥ የሚጥሉ አሰልጣኞች ናቸው ሁሉ ይሉ ነበር። ክሎፕ እንዲያውም ተናግሮ ይሄ ሰውዬ ምን ሰርቶ የሆኑ አዋቂ ነኝ ይላል መቼስ ምናምን እያሉ አንዴ ጋዜጣዊ መግለጫ ላይ እኚህ ሰውዬ ላይ አሾፈው እንደነበር አስታውሳለሁ። የጉዳት ነገር አዲስ ነገር አይደለም፣ ይህ በቀደም እንዳነሳሁት ከቶተናም ጨዋታ በፊት ስለ ስምንት ተጫዋቾች ጉዳት ይናገር ነበር እና መቆሚያ አላገኝም። አሁን አርሰናል እስካሁን ድረስ የተቋቋመው በቡድን ስብስቡ ጥራት እና ጥልቀት እንጂ ጉዳቶቹ ቀላል አይደሉም። ከመጀመሪያ የማንቸስተር ዩናይትድ ጨዋታ ጀምሮ የአርሰናል ወሳኝ ተጫዋቾች በእያንዳንዱ የማችዴይ ስኳድ በትንሹ ሶስት ተጫዋች በጉዳት ምክንያት አልነበርም። በትንሹ ሶስት ግን በጣም ቁልፍ ተጫዋች ማለት ነው። ካይ ሃቨርትዝ አንድ ጨዋታ ነው ያደረገው፣ ሀያ ደቂቃ ያለነው ዲሴምበር አምስት ነው፣ እንግ ውድድር ዘመኑ ግማሽ እየደረሰ ነው። አንድ ጨዋታ ብቻ ነው ያደረገው ካይ ሃቨርትዝ። የአርሰናል ጀማሪ ተጫዋች ነበር፣ ማርቲን ኦደጋርድ ባለፈው የውድድር ዘመን አስራ ሶስት ጨዋታዎች አልፈውት ነበር። በዚህ የውድድር ዘመን አስር ጨዋታ አልፎታል። በመጀመሪያዎቹ ሰባት ጨዋታዎች በሶስት የተለያዩ ጨዋታዎች በመጀመሪያ አጋማሾች በጉዳት ምክንያት እየተቀየረ ወጥቷል። አንድ የትከሻ ጉዳት፣ አንድ የሌላ አይነት ጉዳት እየገጠመው። ኖኒ ማድዌኬ ከጉዳቱ ገና መመለሱ ነው በትንሹ አንድ ወር ከሜዳ ርቆ ነበር። ቪክቶር ዮኬሬስ በትንሹ አንድ ወር ከሜዳ ርቆ ከቆየ በኋላ ነው ሰሞኑን የተመለሰው። ጋብርኤል ጄሱስ አመት ሊሆኑ ነው። ባለፈው ጃንዋሪ በኤፍኤ ካፕ ከማንቸስተር ያስር ጋር በተደረገ ጨዋታ ነበር የተጎዳ። አሁን ተመልሶ ሁለቱ ጨዋታዎች ላይ ቤንች ላይ ተቀምጧል። ጋብርኤል ማርቲኔሊ እንደዚሁ የባለፈው የቶተናም ጨዋታ ላይ ይሰለፍ እንጂ ለጣሊያን ብሔራዊ ቡድን ሲጫወት ሪካርዶ ካላፊዮሪ ተጎድቶ ነበር የተመለሰው የጨዋታው ላይ የመድረሱ ነገር አጠራጣሪ ነበር። ጋብሪኤል ማጋላይሽና ዊሊያም ሳሊባም ተጎድተዋል። እነዛ ሁለቱም ተጫዋቾች ሳሊባ የቶተናሙን ጨዋታ ጀምረዋል። ግን ጋብሪኤል አልነበር። እንደምታስታውሹ አንዳንዱ ጉዳት ከአርሰናል ጋር ብቻ የሚገናኝ አይደለም። አንድ ተጫዋች ለብሔራዊ ቡድን ሄዶ የሚጎዳ ከሆነ ጉዳዩ የ ብሔራዊ ቡድኑ አሰልጣኝነት አሰልጣኝ ኃላፊነት ነው። ለምሳሌ በኤምሬትስ ነበር ብራዚል የተጫወተችው ባለፈው፣ እና እዛ ጨዋታ ላይ ለምን አንቸሎቲ ጋብርኤልን አሰለፉት? እሱ እንግዳ ነው እዛ ጨዋታ ላይ የተጎዳው ምክንያቱም ከዛ ጨዋታ በፊት ለጥንቃቄ ለፕሪኮሽን ተብሎ ለብቻው ነበር ያሟሙቅ። ነበረው የወዳጅነት ጨዋታ ነው ያ ጨዋታ የብራዚልን ወደ ዓለም ዋንጫ ማለፍ አለማለፍ የሚወስን ቁልፍ የነጥብ ጨዋታ አይደለም። እና በኢንጀክሽን ያለን ተጫዋች ለጥንቃቄ ተብሎ ከሌሎች ተጫዋቾች ጋር ኮንታክት እንዳይኖረው ለይቶ እንዲያሟሞቅ የተደረገው ተጫዋች ለምን በአንቼሎቲ ተሰለፈ አይታወቅም። አንዳንድ ጊዜ የአሰልጣኞቹ፣ የብሔራዊ ቡድን አሰልጣኞች ተጫዋቾችን በተመለከተ ሀንድል የሚያደርጉበት መንገድ ነው። ሌላኛው ችግር ግን ስኳዱ ሰፊ ቢሆንም ሰፊ የሚሆነው እነዛ ተጫዋቾች አቬይለብል እስከሆኑ ድረስ ነው። በአንድ ጊዜ ለምሳሌ ስምንት ተጫዋች እሱ እንዳለው ማይኖር ከሆነ ለዛ ማች ዴ ለዛ ለቶተናም ጨዋታ ያለው ስኳድ ሰፊ አይደለም። ለሲዝኑ በሙሉ አብዛኞቹ ተጫዋቾች አቬይለብል ከሆኑ ለሮቴሽን ለአማራጭነት አቬይለብል ከሆኑ ካሉ ነው አማራጭ የሚሆኑት። ካልሆነ ጠባብ ስኳድ ነው የሚሆኑ። ለአንድ ጨዋታ 16 ተጫዋች ብቻ የሚኖረች ከሆነ ለዛ ዕለት የነበረሽ የማች ዴ ስኳድ ጠባብ ነው ማለት። አማራጭ ሆነ። የአርሰናል ስኳድ ሰፊ ነው ስንል ኮንቴክስት ያስፈልገዋል። ለጊዜው የሆነ ተጫዋች በሚጎዳበት ጊዜ ሌላ ተጫዋች አቬለብል ስለሆነ ያን ያህል አደጋ አልፈጠረም። ምክንያቱም ያ አቬለብል የሆነው ተጫዋች ከተጎዳው ተጫዋች ጋር በጣም የሚቀራረብ ደረጃ ያለው ተጫዋች በመሆኑ የተነሳ ግን ወደ ሬድ ዞን እየተጠጉ ያሉ ተጫዋቾች ግን አሉ። ትላንት ስጠቅሰው ነበር፣ በመቶ ስልሳ ሁለት ጨዋታዎች ብሪጅ ጨዋታ ላይ ማለት ነው የአርሰናል ሁለቱን ተከላካዮች ሳያሰልፍ ጨዋታ ሲጀምር ለሁለት ያ ጊዜ ብቻ አምናክ ከሰንደርላንድ ጋር ምንም ረብ ባልነበረው ጨዋታ ነው ለመጨረሻ ጊዜ ሁለቱንም ያላሰልፉ። በተከታታይ ብዙ ጨዋታዎች የሚያደርጉ ተጫዋቾች ናቸው እነዚህ። በቂ ሮቴት አልተደረጉ። ባለፉት ዓመታት ደግሞ አማራጭም አልነበረ። ምክንያቱም ወደ ኪቪ ወር ነው የምትሄጁ። በጋብርኤል ደረጃ ያለ ተጫዋች አይደለም። አሁን ሜቢ የራይስን ጉዳይ ባለፈው ሳነሳው ነበር። እንግዲህ አንድ አንድ ቃል አለ ሬድ ዞን የሚባል ሬድ ዞን ማለት አሌክስ ፈርጉሰን በፊት ምን ያደርጉ ነበር መሰለሽ፣ የዛሬ ሶስት ሳምንት የሚገጥሙትን ቡድን ላይናፕ ያወጡ ነበር። ከሶስት ሳምንት በኋላ የሚገጥሙት ላይናፕ ያውቁት ነበር ይባላል። ቬንገር እንደዚህ አይነት መንገድ ነበራቸው። ለምን ስታቲስቲካል ብሪፊንግ አላቸው። የትኛው ተጫዋች ነው ወደ ሬድ ዞን የተጠጋው? ሬድ ዞን ማለት ለጉዳት የተጠጋ ማለት ነው። የጨዋታ ሎዱ ሲበዛ፣ ለምሳሌ የራይስ ሁኔታ ወደ ሬድ ዞን የተጠጋ ነው። ብዙ እየተጫወተ ያለ ተጫዋች ስለሆነ አሁን ወደ ሁለት ሺ ደቂቃ ተጫውቷል። ለአርሰናል እያንዳንዱን ጨዋታ አድርጓል በፕሪሚየር ሊግና በቻምፒየንስ ሊግ ለእንግሊዝ ብሔራዊ ቡድን እያንዳንዱን ጨዋታ አድርጓል። በዚህ ሁኔታ የሚቀጥል ከሆነ 7000 ደቂቃ ላይ ይደርሳል ማለት ነው። ይሄ ችግር ደግሞ አምናም ነበር። ለምሳሌ አርሰናል ፐር ፕሌየር እንደሚ ለእያንዳንዱ ተጫዋች ደቂቃ ካካፈልሽ 3552 ደቂቃ የአርሰናል ተጫዋቾች በአቬሬጅ ተጫውተዋል፣ እና በፕሪሚየር ሊግ አንደኛ ነበር አርሰናል። እያንዳንዱ ጨዋታ ብዙ ዶዝ ነበረበት እና ይሄ ሲጠራቀም መጨረሻ ላይ ጉዳት ያመጣል። ስለዚህ ይሄ ችግር ነው። ግን አንድ በጎ ነገር አሁን የአርሰናል ስብስብ ለአሰልጣኙ ራስ ምታት የሚሆን ጥሩ አማራጮች ያሉበትም አሁን ብዙ ጊዜ አንስቸው ያለው የራስ ምታት አይነቶች አሉ። አንደኛው እንዳምነው አማራጭ አጥቶ ወደ ጋርድ ሲጎዳ በወደ ጋርድ ደረጃ መጫወት የሚችል ሌላ ፕሌሜከር ስላልነበረው ሲስተም ይለውጣል። በፎር ፎርቱ መጫወት ይችላል። አድርጎትም አያቀውን አድርጎ አላምን። ለምሳሌ ፓሪስ ሳን ጀርመን ሲያሸንፉ በአራት አራት ሁለት ነበር የተጫወቱ። በኤምሬትስ በቻምፒየንስ ሊግ በመጀመሪያ ጨዋታቸውን ሲያደርጉ በምድብ በሊግ ፌዝ ላይ በነበራቸው ጊዜ ግን የኦደጋርድ መኖር የስትራክቸር ለውጥ ጭምር ያስከተለ ነበር። አለመኖር እንደዚህ አይነት ትልቅ የስትራክቸር ለውጥ ያስከተለ ነበር። አሁን ያለው ራስ መታት ደግሞ ኦደጋርድን ላሰልፍ ወይም ኤዜን ላሰልፍ የሚል ነው። አምና በጄሱስ በሀቨት በማርቲኔሊ በሳካምና መጎዳት የተነሳ ከፊት ምንም አማራጭ ስላልነበረው ከዘጠኝ አመቱ ጀምሮ አጥቂ ሆኖ ማያውቀውን ሚካኤል ሜሪኖን ማሰለፍ ነበር። አሁንም ያደርገዋል። ያንን ግን ተጫዋቾቹ አቬለብል ከሆኑ ዘጠኝ ቁጥር ሆኖ መጫወት የሚችሉ ሶስት ተጫዋቾች አሉት። ከፊት ሀቨት፣ ዮኬሬስ። አሁን በቀደም ለምሳሌ ዮኬሬስን አስቀምጦ ሜሪኖን ያሰለፈበት ታክቲካዊ ምርጫ እንጂ የፊትነስ ምርጫ አይደለም። አሁን ጥሩ እየተጫወተ ስለሆነ ሚካኤል ሜሪኖ በዚህ ፎርሙ ማስቀመጥ በጣም አስቸጋሪ ስለሆነ እና ከአምናውም እዚህ ቦታ ላይ በደንብ ስለተማረ አሁን ብዙ ምርጫ አለ። አሁን ምርጫው ከካላፊዮሪና ከእንግሊዝ በሪያ ብድን ተጫዋች ነበር እስከ ቅርብ ጊዜ ድረስ ማይልስ ሉዊስ ስኬሊ ከቲምበርና ከዋይት አንዱን የማሰለፍ ከማድዌኬና ከሳካ አንዱን የማሰለፍ ምርጫ ነው። ግን ጉዳቱ ውስጥ ከበዛ ድረስ ሳካን ለምሳሌ ምርጫ አልነበረ ሙሉ የማጫወት ነበረበት ማድዌኬ ባልነበረበት ጊዜ ማዶኬ እስኪመለስ ድረስ ስለዚህ እንደፈለገው ሮቴት አያደርግም ማለት ነው። እና ከአምናው አደጋውን የቀነሰው እሱ ነው። እስኳዱ በጣም አሪፍ ነው፣ አማራጮቹ ብዙ ናቸው። እንዲያውም አሁን ራስ ምታቱ ማዶኬንና ማን ነው ኤዜንና ኦደጋርድን አንድ ላይ ላሰልፍ፣ አንዳቸውን ላሰልፍ፣ ኤዜን ግራ ላይ ላድርገው፣ ምን ላድርግ ሚል የኦፕሽን መትረፍረፍ አይነት ምርጫ ነው ያለው። በዚህ ጊዜ በተለይ በጣም ጠቃሚ ነው እንግዲህ። ከባየር ሚኒክ ጨዋታ ጀምሮ በ35 ቀን 10 ጨዋታ ነው አርስናል የሚያደርገው። ስለዚህ በየ ቀን ተኩል አካባቢ በ35 አካባቢ አንድ ጨዋታ ያደርጋል ማለት ነው። ስኳድ ዴብዝ በጣም የሚያስፈልገው በዚህ ጊዜ ነው። ግን ደግሞ ልክ አምናው አንድ ዲፓርትመንት ለይቶ እየመታ ነው። ይሄኛው ሲዝን ላይ ካየሽ ከአርስናል የማጥቃት ተጫዋች አንድም ያልተጎዳ ይል የመጨረሻዎቹ ሶስት ቦታዎች ላይ መጫወት የሚችሉትን ተጫዋቾች ብትወስ ትሮሳር፣ ማርቲኔሊ፣ ሳካ፣ ማድዌኬ፣ ዮኬሬስ፣ ሀቨትስ ሁሉም አምና እንዲህ አይነት ምት ነበር የደረሰበት። አሁን ደግሞ ሌላ ዲፓርትመንት ለይቶ እያጠቃ ይመስላል፣ የሴንተር ባኮች ጉዳይ ጋብርኤል፣ ሳሊባ፣ ሞስኬራ ራሱ ፔሮ ኢንካፔም ተጎርቶ ነበር። በዚህ የውድድር ዘመን ሁለት ነገር ነው ስኳዱ ጥልቅ ነው። የጉዳቱ ጉዳይ ግን አያሳሳቢ አይደለም ማለት አይደለም። የሌሎች ተጫዋቾችን ደቂቃ ማኔጅ እንዳታደርግ ያደርጋል እና በእነዚህ ሁለት ነጥቦች መሀል ላይ ነው ያለው። አንዳንዶቹን ጉዳቶች በተመለከተ ለነገ የሚጫወቱ ተጫዋቾችን ጉዳይ በተመለከተ ግን አሁንም የምናውቅ አይመስለኝም። አርቴታ የሚሰጠው ጋዜጣዊ መግለጫ፣ በተለይ ደግሞ ጨዋታው ሲጀመር የሚጠቀምበት አስራ አንድ የበለጠ ያበራልናል። አድማጮቻችን፣ ለዛሬ ነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአረዳ ኤፍ ኤም ዘጠና አምስት ነጥብ አንድ ወደ እናንተ መድሳቸውን ይቀጥላሉ። መልካም ቀን ይላችሁ። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለን። ሰላም አይደለህም እንዴ?